ሰላማችሁ ብዝት ይበል! ውድ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም የተለያዩ ያልተሰሙና ያልተደመጡ አዳዲስና ወቅታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያም ዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። መረጃው ለሌሎችም እንዲደርስ ሼር ላይክ በማድረግ ትብብር እንድታደርጉልን ከወዲሁ እንጠይቃችኋለን። በቅድሚያም አርዕስቶቹን እነሆ በነ ጌታቸው ረዳ የሚመራው የህወሓቱ ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገልጿል። በዝርዝር እንመለከተዋለን። በኢትዮጵያ የሚገኙ አስሩ ኢትዮጵያውያን ቢሊዮነሮች እነማን ናቸው? በኢትዮጵያ የሚገኙ አስሩ ኢትዮጵያውያን ባለሀብቶች ቢሊዮነሮች እነማን እንደሆኑ ስማቸው ይፋ ተደርጓል። ይህንን መረጃም ወደ እናንተ የምናድርስላችሁ ይሆናል። በሌላ በኩል ዛሬ በመቀሌ ማዕከላዊ ፍርድ ቤት ምን ተከስቷል? እንስት ዘውዱ ሀፍቱ ከሁለት ዓመት በፊት በግፍ ከተገደሉት ሴቶች አንዷ ስትሆን፣ ይህንን አስመልክቶ ዛሬ በመቀሌ ፍርድ ቤት የተከሰተ ጉዳይ አለ። ይህንን መረጃም ወደ እናንተ የምናድርስ ይሆናል። በጦርነት አለቅን፣ ሰላማችን ያምጣልን፣ የማይጨው እናቶች ፈጣሪያቸውን ጠይቀዋል። ወደ ቤተሰቦቻችን አሁን ላይ ደግሞ በዝርዝር የምንመለከታቸው ጉዳዮችን እንለፍ። በነ ጌታቸው ረዳ የሚመራው የህወሓቱ ቡድን የሚያቋቁመው አዲሱ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገልጿል። በእነ ጌታቸው ረዳ የሚመራው የህዋቱ ቡድን የሚያቋቁመው አዲሱ ፓርቲ ለማቋቋም ካለፉት ሁለት ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ይፋ ተደርጓለ። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን የገለጹት አቶ ጣመ አርዶም ናቸው። አቶ ጣመ ከዚህ በፊት የህዋት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው የህዋት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውንም አመላክተዋል። አለ ፓርቲውን ለማቋቋም አስፈላጊውን መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣማ በአጭር ጊዜ ውስጥ ፓርቲው ህጋዊ ፈቃድ እንደሚያገኝም ተናግረዋል። በተጨማሪም ፓርቲው ጊዜው እውቅና እንደተጠየቀ የገለጹ ሲሆን ይህ አዲስ የሚቋቋመው ፓርቲ በሶስት ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችላልም ብለዋል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊብራል ዲሞክራሲ ፓርቲ የሚለው ስያሜ ትክክል ነው ወይ ተብለው የተጠየቁት አቶ ጣመም በሰጡት ምላሽም ፓርቲው ሊብራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘም የሚነሳው ሀሳብ ትክክል አለመሆኑና ውሳኔ ላይ አለመድረሳቸውን አመላክተዋል። ከስያሜው ጋር በተያያዘም በርካታ ሐሳቦች ሲነሱ መቆየታቸውን የገለጹት የፓርቲው ከፍተኛ አባል ፓርቲው ሊብራል ዲሞክራሲ ሆኖ አጠቃላይ ሊብራል ፓርቲ ቢሆንም የትግራይ ማህበራዊ ሴትን የተከተለ ለማድረግ ተሰርቷልም ብለዋል። ህወሓትን ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህም በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽም ቆይቷል። ለመሆኑ የፓርቲውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራሩ ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነም ይህ ስምምነት ባለቤትነቱ የማን ይሁን ሲልም ተጠይቀዋል። አቶ ጣመም ይህንን ሲመልሱም የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ መሆን አለበት ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ አይገድሎም በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆንም ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳድራል ተብሎ ይጠበቃል። ሌላኛው መረጃችን አስሩ ኢትዮጵያውያን ቢሊዮነሮች ስም ይፋ ተደርጓል። አንደኛው ሼህ መሐመድ አላሙዲ ሲሆኑ ሼህ አላሙዲ በኢትዮጵያ ብቻ ሳይሆን በአፍሪካ ጭምር ከቀዳሚዎቹ ቢሊዮነሮች መካከል አንዱ ናቸው። ሼህ አላሙዲ ከሚድሮክ በተጨማሪ በሳውዲ አረቢያ ነዳጅ በማውጣትና ለተለያዩ ሀገራት በማከፋፈል ይታወቃሉ።

በተለያዩ የማዕድንና ኢንቨስትመንት ስራዎችም ላይ ተሳትፎ አላቸው። የሺህላሙዲን አጠቃላይ ሀብት 10 ቢሊዮን ዶላር እንደሆነ የተገለጸው፣ በሁለተኛ ደረጃ እዮብ ማሞ ናቸው። እዮብ ማሞ የሚኖረው በአሜሪካ ሀገር በዋሽንግተን ዲሲ ሲሆን ከሺህ አላሙዲ ቀጥሎ ሁለተኛ ኢትዮጵያዊ ቢሊዮነር ናቸው። እዮብ ቀዳሚ ሀብት ምንጭ የሪል ስቴትና የነዳጅ ቢዝነስ ሲሆን እዮብ በጣም ጠንካራ ሰራተኛ እንደሆነ ይነገርለታል። ከነዳጅ ማደያ ሰራተኝነት ወደ ካፒታል ኢንተርናሽናል ፔትሮሊየም ካምፓኒ ባለቤትነት የተቀየረ ሰው ነው። የኢዮብ አጠቃላይ ሀብትም 7 ቢሊዮን ዶላር አካባቢ ይገመታል። በሶስተኛ ደረጃ ሳሙኤል ታፈሰ። ሳሙኤል ታፈሰ ዛሬ የደረሰበት ደረጃ ላይ ለመድረስ ብዙ ሂደቶችና ውጣውረዶችን ያለፈ እጅግ ጠንካራ ሰራተኛ እንደሆነ ይነገርለታል። ሳሙኤልም በኮንስትራክሽንና በሪል ስቴት ዘርፍ የተሰማራ ባለሀብት ሲሆን አጠቃላይ ሀብቱም አራት ነጥብ ሶስት ቢሊዮን ዶላር አካባቢ ነው ተብሏል። በአራተኛ ደረጃ የተቀመጠው በላይነክንዴ ነው። በላይነክንዴ ከአባይ ወንዝ መነሻ ከሆነችው ሰከላ ወረዳ የተወለደው ኢትዮጵያ ውስጥ ከሚገኙ አስመጪና ላኪ ባ ማዕከል ሀብቶች መካከል አንዱ ነው። በሰፊው የተሰማራበት የስራ መስክ ቡናና የቅባት እህሎችን ኤክስፖርት በማድረግ ላይ ሲሆን በላይነህ ክንዴ ለብዙ ሰዎች የስራ እድል ፈጥሯል። ጥሩ አስተዳዳሪም እንደሆነ ይነገርለታል። የበላይነህ አጠቃላይ ሀብትም አራት ቢሊዮን ዶላር እንደሆነም ተነግሯል። በአምስተኛ ደረጃ ወርቁ አይተነው ነው። ወርቁ አይተነው ትውልዱና እድገቱ በምስራቅ ጎጃም ሲሆን ሀገራችን ውስጥ ካሉ ቢሊዮኖች መካከል አንዱ ነው። ወርቁ አይተነው ኢንቨስትመንት የሚባል ትልቅ ካምፓኒ ያለው ሲሆን ከዛ በተጨማሪም ደግሞ በቡናና ቅባት እህሎች ላኪነት ይታወቃል። ወርቋይ ተነው ዛሬ ላይ የደረሰበት ደረጃ ላይ ለመድረስም ብዙ ጠውረዶችን አይቷል ነው የተባለው። በጣም ጠንካራና ጀግና ሰው ነው። የወርቁ አጠቃላይ ሀብትም 3 ቢሊዮን ዶላር እንደሆነ ተነግሯል። በስድስተኛ ደረጃ ላይ የተቀመጠው ቴዎድሮስ አሸናፊ ይባላል። ቴዎድሮስ አሸናፊ የመጀመሪያው የሀገር ውስጥ ዘይትና ነዳጅ ድርጅት ባለቤትና ስራ አስኪያጅ ነው። በአምቦ ከተማ የሚገኘው የአምቦ ውሃ ድርጅት ባለቤትም ነው። የቴዎድሮስ አጠቃላይ ሀብት 2.7 ቢሊዮን ዶላር አካባቢ ይገመታል ነው የተባለው። በሰባተኛ ደረጃ የተቀመጠው ደግሞ ኡመር አሊ ነው። ኡመር አሊ ሌላኛው የሀገራችን ቢሊዮነር ባለሀብት ነው። ኡመር ወደ ንግዱ የገ ባው በደርግ ዘመን ሲሆን በአምስት ሺህ ብር ካፒታል ነበር ንግዱን የጀመረው። ኡመር በስፋት የተሰማራበት መስክ የፕላስቲክ ማምረቻ ፋብሪካ ዘርፍና አስመጭና ላኪነት እንደሆነም ተነግሯል። ከዛ በተጨማሪ የቡና ላኪም ነው። የኡመር አጠቃላይ ሀብትም ሁለት ቢሊዮን ዶላር አካባቢ ይገመታል። ስምንተኛ ደረጃ ላይ የተቀመጠችው ሱራ እስማኤል ናት። ሱራ እስማኤል ኢትዮጵያ ውስጥ በአመት ለመንግስት በቢሊዮኖች ግብሪ ከሚከፍሉ ህጋዊ የጫት ላኪዎች መካከል አንዷ ነች። ከጅግጅጋ ከተማት የጫት ንግድ ተነስ ታ ለውጭ ገበያ ለማቅረብ የቻለችው ይህቺ ሴት ኢትዮጵያ ውስጥ ከሚገኙ ቢሊዮነሮች መካከል ተርታ ተቀምጣለች። ሱራ በቀን ከ50 እስከ 60 ኪሎ ግራም የሚሆን ጫት ለውጭ ገበያ ታቀርባለች። የሱራ አጠቃላይ ሀብትም 1.5 ቢሊዮን ዶላር አካባቢ ነው። በዘጠነኛ ደረጃ አኪኮ ስዩም አኪኮ የታዋቂው የኮንስትራክሽን ካምፓኒ ባለቤት የስዩም አምባዬ ልጅ ናት። አኪኮ አርካይድ ቢዝነስ ግሩፕ የሚባል ትልቅ ድርጅት አላት። አርካይድ በሀገራችን ትልቅ ፕሮጀክቶች ላይ የሚታወቅ ነው። ወደ ሌላኛው መረጃችን ዛሬ በመቀለ ማዕከላዊ ፍርድ ቤት ምን ተከሰተ እንስት ዘውዱ ፍስሐ ከሁለት ዓመት በፊት በግፍ ከተገደሉት ሴቶች አንዷ ስትሆን፣ የሟች ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ቤት ደርሶ ለሁለት ዓመት ያህል ውሳኔ ሳያገኝ በይዋ ሊደር ረጅም ጊዜ መውሰዱ የተበደዋ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። ይህ በእንዲህ እንዳለ የመቀለ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ ም ከሰዓት በፊት የመጨረሻውን ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔም ይሰጣል። ይህን ተከትሎም ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምፆችን በማሰማት ረብሻ ይጀምራሉ። ከረብሻ በዘለለ ዳኞችን እናንተንም እንደመሳችኋለን ቀናችሁን ጠብቁ የሚሉ የስድብና ዛቻ ያወርዱባቸዋል። በችሎቱ አዳራሽ በቂ የሆነ ስርዓት አስከባሪ ባለመኖሩና ዳኞቹ ሁኔታውን ካቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለግንቦት 18 2017 ዓ ም ተለዋጭ ቀጠሮን ሰጥተዋል። የችሎት መድፈር ተግባሩ የማህበራዊ ትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍሳ የተባሉ የሟች ጠበቃ በፍርሃት ስራዬን አላቋርጥም የተበዳይን እምባል ለማበስ ነገም ዛሬም እሰራለሁ አለው ሲሉም በማህበራዊ ሚዲያ ትስስር ገጻቸው ላይ ሐሳባቸውን አስፍረዋል። በርካቶችም በማህበራዊ ሚዲያ ላይ የህግ ልዕልና እንዲከበር አገልግሎት የሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመ ድፍረት በምሬትና በቁጣ ሲያወግዙ ተስተውለዋል። የመቀለ ማዕከላዊ ፍርድ ቤት በያዝነው ሳምንት ብቻ የንስት ዘውድቱን ጨምሮ አራት በግፍ የተበደሉ ሴቶችን ጉዳይ መመልከቱን ታዝበናል።